ወዳጅ የነበረች ከተለያየን ግን ረጅም ጊዜ ሆኖናል። በድጋሚ ስለተገናኛችሁ ደስ ብሎኛል። በቃ እኔና ኪንጎ እንውጣ፣ እናንተም ተጫወቱ፣ አንረብሻችሁ። የእኔ ልጅ ካላስቸገርኳችሁ ፍቅር ትፈልጉልኛላችሁ። ፍቅር ወዴት ሄዳ? ለእኔም ግራ ገብቶኛል። ስሜቷ ጥሩ አይደለም። ክፍሏ ድንገት ስጋባ የለች አጣኋት። አታስቢ፣ ማዘር እንፈልጋታለን። ካገኘናት ደግሞ ወደ ቤት እንድትመለስ እናደርጋለን። በቃ ኪንጎ እንውጣ። ውጭ ጠብቀኝሽን ምጫ መራርከ በቃ ልጅ ሻ አሁን ጸባዩ ያስቸግራል። አዎ አባቷ ከሄደ ጀምሮ ያመጣችው ጸባይ በጣም ከባድ ነው። አንድ ነገር አጥፍታ ለመክራት ባስቀመጥኳት ቁጥር አባቴ ጋር ካልልኩ እያለች ታስፈራራኛለች። ምን እንደማደርጋት አላውቀውም። ሴት ልጅ ከአባቷ ጋር ያለው ቁርኝት በጣም ከባድ ነው። አዎ በጣም ከባድ ነው። ብቻዬን ያለ አባት አሳድጌ ለፍቼ እዚህ ያልሻት ጸባዩ ከባድ ሆነብኝ። እኔ ምልሽ የአንቺስ ልጅ እንዴት ነው? ባህሪው ጥሩ ነው። በረጋቴ እንኳን ይመስገነው። እኔ ታብሜ ጤናዬ ብዙ ጥሩ አልነበረም። እድሜ ለሰላም ዬ ዛሬ ደግሞ ሰይን እዚህ ሳሎን እንደ ጌታ አልተበሉ። አዎ ማሚ ሳይለች እዚህ ነው የምንበላው። ዛሬ እርታ፣ ግን እኔ በጣም ፈርቻለሁ። በኋላ አትዬ ከመጡ ያልቅልናል። አሁን አይመልሱም። ሮማኒ አታስቢ፣ መምጫቸው ሆነ አይደለም ምንድን ነው እንዲያት ሆነማ ብቻዬን ለመብላት ለመብላት እዛ ደረጃ ላይ አልበላም ነበር ይሄ የተለያይቶ የመብላት የከተማ ነገር አልወድም እኔ አሁን ሰብሰብ ብለን በትሪ እንብላ በትሪ አዎ በትሪ ምን ነው እሺ እኔም በትሪ ለመብላት ለመብላትማ እዛ ብቻዬን ደረጃ ላይ የምበላው ይበቃም እዚህ ተሰብስበን እንድንበላ ነው አየሽ ተሰብስቦ መብላት ባህላችን ነው አንቺም ይሄንን ማወቅ አለብሽ። ስኒ እናታችሁ፣ እሺ፣ ምንድን ነው ጸሎት እያደረገ ኖርታ ኦኬ፣ በቃ እሺ፣ ይጠብቀዋል

እህል እኮ ክቡር ነው። ውያሹ ደግሞ አታካብድ እስኪ አይ የለም፣ የለም በደንብ አካብዳሉ። ሮማኔ ቁጭ በይ ሊዱ እጂ ዳይመንድ ልምጥ ነው። ሰብሰብ ብለን ከእኛ ጋር ምሳውን ይብላ። ኦኬ በቃ ጠርቸው ይመጣሉ። ኦኬ ገባኝ። ምኑን የገባ? ሁሉም ነገር ገብቶኛል ዴፍ። ምናልባት ፍቅር እንደዚህ የምትሆነ ትኩረት ፈልጋ ነው ወይ ደግሞ ያው ከሰዎች ለመራቅ ብቸኝነት ፈልጋ ይሆናል። አላውቅም፣ ግን እንደዚህ እየሆነች ያለችው በእኔ ምክንያት እየመሰለኝ ስለሆነ የጥፋተኝነት ስሜት እየተሰማኝ እንደዚህ ማሞን የለብህም ዴፍ። ፍቅር እኮ ትንሽ ልጅ አይደለችም። ፍቅር ለአንተ ካላት ፍቅር አንጻር አንተ አጠጋ በመሆን ምንም ጥቅም የለም እና ደግሞ አደይንም እያስጨነቃት ነው። ናበላ፣ አትጨነቅንድ። አመሰግናለሁ ቤቺ። ጥሩ አማካሪ ይወጣሃል። ግን ፈልግህ ምን እንዴ? ዝም ማለት ይሻላል። ዝምታ ደስ ይላል፣ ግን ሲበዛ ጥሩ አይደለም። እንደሚሆን ይሆናል። አንተ አትጨነቅ እሺ። አሁን አደየት ናት? ከሌሊ ጋር ነው የምትሆኑ

አበባ በጣም ደስ ትላላችሁ። ቆመህ እያየኸን ነበር እንዴ? አዎ በጣም ታምራላችሁ። ዛሬ ምን ተገኝተው ነው ጭፈረው፣ ምን አዲስ ነገር አለ? ለሄለኔ እና ለአንተ ነው። አመሰግናለሁ። ብርሃን እና እስካሁን ብቻችሁን ሆናችሁ የምትጨፍሩት ነገር አለቃችሁ ማለት ነው። አንዳንድ ጊዜማ ያው ዘና ማለት አለብን። ግድ ነው በቃ። እኔ ልሂድ። ትንሽ አትቆይ? አይ እኔ ሄድ አለብኝ። የሆነ ታች አስቀምጬው ነው የመጣሁት እና አስገብቼ እመጣለሁ። እሺ ሳንክ እየሄድሽ ነው የምትመጪው? እዚሁ ነበርኩ። እኔ የምለው የተፈጠረ ነገር አለ? ስለ እኔ ጠየቀች ሰው ነበር? አዎ ሁሉም እየፈለጉች ነው። ግን ብሩን አስገባሽ? እሺ ግን ለአንድ ሳምንት እዚህ ይቆያል። እሱን ስታስገቢ እናወራለን። እሺ አስገባልሻለሁ። ንገሪኝ አንድ ሺህ ዘጠና ሰባት ሀያ ስድስት ገባ? አዎ ግን ምንድን ነው ይህ? ምን ላድርገው ያለኝ ይሄ ብቻ ነው። ቢዛ አረ አዎ ከዚህ በላይ የለኝ። ጥሩ በጣም ጥሩ የልትጅ ነው እና መቼስ ከአንቺ ጋር እዚህ ቁጭ ቤ እንደው ላትፈልጊማ፣ እኔም አይንሽ ማየት አልፈልግም። ባይ ቆይ ግን ፍቅር የምርሽ ነው ይብቻ ነው ያለሽ? አዎ ሌላ ተጨማሪ ነገር እንዳታስቢ እሺ። ፈታ በይ ታዲያ እኛ ያክል እንኳን ስልክ እየደወልኩለት ለምን አይነሳም? ተረጋግ፣ እስኪ አደይ ምናልባት ምኳል ተመቸው ይሆናል። እና ሳይመስለኝ የሆነ ነገርማ ተፈጥሯል። ቆይ እሺ ምን ይፈጠራል? ለምን አንቺ ተረጋጊ። እያረጋጋ እንዴት ናቸው? እንዴት ነው ሎ ልጅ እንዴ? ውጭ እየጠበቀች ዴ መጣ ነው። ለምን አይገባም ታዲያ? ቸኩላ አለ መሰለኝ አዳ ያቆይበት። እሺ በቃ ዛሬ በጣም ተናዳበታለች። ቆየት ነበራቸው። አንተም እኮ ጠፋክ። አንቺ አታስቢ፣ እዚሁ አካባቢ ከዲቭ ጋር እያወራ ነበር። ከሆነ ጥሩ። እና ምን አዲስ ነገር አለ? ምንም የለም። ደግሞ ከመቼ ጀምሮ ነው ባለ ትዳርና የአራት ልጆች አባት ሆንኩ? ከመቼ ጀምሮ ነው? ያቺ መታ ነበር እንዴ? አዎ መታ ነበር። እኔማ እንድትጠፋብኝ ብዬሽ እኮ ነው። ግን ልጅቷ የባን ጫመነች፣ ሊዱን ባትቀርባት ይሻላል። እንደምን? አይ ያው መቀራረባቸው ያን ያክል ጥቅም ስላልታየኝ አይ ከምን ቀልቅሎቹ አሪፍ ልጅ ተመስላለች። ስም ማለ ፍቅር የሆነችውን ስምት ፍቅር ምን ሆነች? ይህ ትንሽ በዛ ጉዳይ ተጨንቋል። ምንድነው የሚጨነቀው? ቤቱ ትንሽ ተረብሿል። ቤትም የለችም፣ በዛ ጉዳይ ተጨነቀው። አልተመለሰችም፣ የለችም ላል በጣም ተጨንቋል። እሱ ምን አስጨነቀው? እሷ ቤት ውስጥ ባለመኖሯ ቤቱ ሰላም ይሰፍናል እንጂ፣ እሱ ምን አስጨነቀው? አንቺም አትመጭም። እንዴት እንደዛ ል እሱ ተጨንቋል እያልኩሽ። በዚህ ልክ አትረጋጊም ነበር ስለማተመችሽ የእሷ ነገር አይታወቅም። ይህን ያህል መጨነቅ አያስፈልግም።